ሰላም ጤና ስጥልኝ። የክንፋን መረጃ ቤተሰቦቻችን ተመረጡና ወቅታዊ ዜናዎችን ዘንላችሁ መጥተናል። በቅድሚያም አርዕስተ ዜናዎቹን እናሰማችኋለን። በምዕራብ ሸዋ ዞን ኖኖ ወረዳ ንጹሐን ዜጎች ላይ የተፈጸመውን አሰቃቂ ጭፍጨፋ አስመልክቶ የኦሮሚያ ፌዴራሊስት ኮንግረስ ኦፌኮ መግለጫ ሰጠ። በኢትዮጵያና ኤርትራ መካከል አስከፊ ጦርነት ሊቀሰቀስ ይችላል የሚለውን ስጋት ተከትሎ በትግራይ ክልል እየታዩ ያሉ አዳዲስ የፖለቲካ ለውጦች ስስ የሆነውን ሰላም ሊያናጉት ይችላሉ ተባለ። ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ የምትገነባው ዘመናዊ በሆነና ደህንነቱን በጠበቀ ቴክኖሎጂ መሆኑን ገለጸች። ቤንሻንጉል ጉሙዝ ክልል መተከል ዞን መንገድ በመበላሸቱ የመጓጓዣ አገልግሎት ለሳምንት መስተጓጎሉ ተነገረ። በኦሮሚያ ክልል ባሌ ውስጥ የተደረገውን የቀድሞ የኢህአዴግ ባለሥልጣናት ስብሰባ ዓላማና ውጤታማነት ጥያቄ ውስጥ የጣለ ትችት ተሰነዘረ። በጋዛ የተፈጠረው የጤና ቀውስ ገና ለሚመጡት ትውልዶች ይቀጥላል መባሉ ተነገረ። እነዚህና ተጨማሪ ዝርዝር ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በኢትዮጵያና በኤርትራ መካከል ሌላ አስከፊ ጦርነት ሊቀሰቀስ ይችላል የሚል ስጋት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እያደገ መምጣቱን ታዋቂ የፖለቲካ ተንታኞች አስጠነቀቁ። በሁለቱ ሀገራት መሪዎች መካከል ያለው ልዩነት መቼም ሊታረቅ የማይችል በሚመስልበት፣ የቃላት ጦርነት በጦፈበት እና የወታደራዊ ዝግጅቶች በታዩበት በዚህ ወቅት በትግራይ ክልል እየታዩ ያሉ አዳዲስ የፖለቲካ ለውጦች ስስ የሆነውን ሰላም ሊያናጉት ይችላሉ ተብሏል። በአሜሪካ ፎሬን ፖሊሲ መጽሔት ላይ ኦክቶበር 21 ቀን 2025 ዓ ም በወጣው ትንታኔ መሰረት ልምድ ያላቸው ባለሙያዎችና አንዳንድ የፖለቲካ ሰዎች በሁለቱ ሀገራት መካከል ጦርነት ሊነሳ እንደሚችል በተደጋጋሚ ስጋታቸውን ሲገልጹ ቆይተዋል። የሜሪላንድ ዩኒቨርሲቲ ፕሮፌሰር የሆኑት ማይክል ወልደ ማርያም እና በቻተም ሀውስ ተመራማሪ የሆኑት አበበ አባተ ደምሴ ባዘጋጁት በዚህ ትንታኔ መሰረት እስካሁን ድረስ በሁለቱ ወገኖች መካከል የነበረው የጋራ እርግጠኛ አለመሆን ወይም ሚቻል አንሰርተኒቲ ሰላሙን ለመጠበቅ ረድቷል። ይህም ማለት የትኛውም ወገን ጦርነት ቢጀመር እንደሚያሸንፍ እርግጠኛ ባለመሆኑ ራሱን ከግጭት አቅቦ ቆይቷል ማለት ነው። ይሁን እንጂ ተንታኞቹ እንደሚሉት በቅርቡ በኢትዮጵያ ትግራይ ክልል ውስጥ እየታዩ ያሉ አዳዲስ የፖለቲካ እንቅስቃሴዎች ይህንን ስስ ሚዛን የበለጠ ሊያበላሹትና አዲስ ግጭት ሊያስነሱ ይችላሉ የሚል ስጋታቸውን ገልጸዋል። የቀድሞ ዲፕሎማትና አሁን በአሜሪካ የህግ ባለሙያ የሆኑት አቶ ሙሉ ዓለም ጌታቸው በኦሮሚያ ክልል ባሌ ውስጥ ከቀናት በፊት የተደረገው የቀድሞ የኢህአዴግ ባለስልጣናት ስብስብ ዓላማና ውጤታማነት ጥያቄ ውስጥ የጣለ ጠንካራ ትችት ሰንዝረዋል። ጠበቃው ስብስቡ እውነተኛ ለውጥ ከማምጣት ይልቅ ፖለቲካዊ የበላይነትን ለማሳየት ያለመ ነው ሲሉ ተችተዋል። በዚህ ስብሰባ ላይ አባዱላ ገመዳ፣ ዶክተር ወርቅነህ ገበየው፣ ሶፊያ አህመድ፣ ጌታቸው ረዳ፣ ጀነራል ጸድቃን ገብረ ትንሳኤ፣ ጁናዲን ሳዶ፣ ኩማደመቅሳና ሌሎቹም ተሳትፈዋል። ጠበቃው ሙሉ ዓለም በማህበራዊ ገጻቸው ባሰፈሩት ሀሳብ ስርዓቱን መታደግ ያልቻሉ እና ለውድቀቱ ምክንያት የሆኑ ሰዎችን ሰብስቦ ስለ ለውጥ ማውራት ተገቢነት እንደሌለው ገልጸዋል። ለኢህአዴግ መውደቅ ምክንያት የሆኑ ሰዎችን ሰብስቦ ሰው እንዴት ስለ ለውጥ ያወራል? እነዚህ ሰዎች እየወደቀ የነበረውን ስርዓት መታደግ አልቻሉም ነበር፣ ሲሉ የጠየቁት ጠበቃው ከአባላቱ መካከል አንዳንዶቹ በሺዎች የሚቆጠሩ ዜጎችን ለሞት የዳረገ ጦርነት በመቀስቀስና በመብራት ጭምር እንደሚታወቁም አስታውሰዋል። የህግ ባለሙያው የስብስቡን ዓላማ በጥያቄ ምልክት ውስጥ አስገብተዋል። ከእነዚህ ሰዎች የሚገኝ ምክር ዲሞክራሲና ህዝብን ጠቃሚ የሚያደርግ ለውጥ እንዴት እንደሚያመጣ ለመስማት ነው ወይስ እንዴት በስልጣን ላይ መቆየት እንደሚቻል ምክር ለመቅሰም ነው ሲሉ ጠይቀዋል። ይሁን እንጂ ጠበቃ ሙሉ ዓለም እንደሚሉት ቡድኑ በሁለት መስኮች ብቃት እንዳላሳየ ይከራከራሉ። ግን በሁለቱም ብቃት ያላቸው አይመስሉም። ህዝብን ተጠቃሚ የሚያደርግ ፍትህና ልማትን አልፈጠሩም፣ በስልጣን ላይ መቀጠል አልቻሉም በማለት ያለፈውን አፈጻጸማቸውን ዋቢ አድርገዋል። የጠበቃ ሙሉ ዓለም ትችት በኢትዮጵያ የፖለቲካ ምህዳር ውስጥ በተደጋጋሚ የሚነሳው የሽግግር ፍትህና የተጠያቂነት ጥያቄ አንግበው የሚነሳ ነው። ከ2018 ለውጥ ወዲህ የቀድሞ ባለስልጣናትን ሚና በተመለከተ ሁለት አስቀራኒ ሐሳቦች ሲያንጸባርቁ ቆይተዋል። የአሁኑ አስተዳደር አልፎ አልፎ የቀድሞ ባለስልጣናትን በማሰባሰብ ልምዳቸውን ለመጠቀምና ለሀገራዊ መግባባት አስተዋጽኦ እንዲያደርጉ መድረክ መፍጠር እንደሚፈልግ ይገልጻል። እንደ ጠበቃ ሙላለም ያሉት ተቺዎች ደግሞ ያለፈውን ስርዓት ስህተቶችና ወንጀሎችን ጠያቂነት ሳያረጋግጡ እነዚህ ግለሰቦች ወደ ፖለቲካዊ ውይይት መጋበዝ ለተጎጆች ፍትህን መንፈግና የለውጥ ምንነት ጥያቄ ውስጥ መክተት ነው ብለው ይከራከራሉ። በመጨረሻም ጠበቃው ስብስቡ የሚሰጠው ብቸኛ ጥቅም ሁሉንም በመጨረሻ አስገበርኩ የሚል ስሜትን መፍጠር ነው ሲሉ ይደመድማሉ። ይህ አስተያየት ስብሰባ እውነተኛ ምክር ከመፈለግ ይልቅ የአሁኑ አስተዳደር በቀድሞ ገዢ ፓርቲዎች አመራሮች ላይ ያለውን የፖለቲካ የበላይነት ለማሳየት የተደረገ ተምሳሌታዊ እርምጃ ነው የሚል አንደምታም አለው። በኢትዮጵያ ውስጥ ያለፈውን ታሪክ እንዴት መያዝ እንዳለበትና የወደፊቱን የፖለቲካ አቅጣጫ እንዴት መቅረጽ እንደሚገባ በሚደረገው ሰፊ ውይይት ውስጥ የራሱን አሻራ ያሳረፈ ሆኗል ሲሉ ጠበቃው አስተያየት ሰጥተዋል። ቤኒሻንጉል ጉሙዝ ክልል መተከል ዞን ውስጥ ሶስት ወረዳዎች ከሌሎች አካባቢዎች ጋር የሚያገናኘው መንገድ በመበላሸቱ የመጓጓዣ አገልግሎት ለሳምንት መስተጓጎሉ ተነገረ። በዞኑ ወንበራ፣ ቡሊንና ድባጢ የተባሉ ወረዳዎችን ከሌሎች አካባቢዎች ጋር የሚያገናኘው መንገድ በመበላሸቱ የመጓጓዣ አገልግሎት ለሁለት ሳምንት ያህል መስተጓጎሉን ነዋሪዎቹ ገልጸዋል። እንደ ነዋሪዎቹ ገለጻ ከሆነ በመንገድ ብልሽቱ የተነሳ ንብረትም ሆነ እቃ ማጓጓዝ አልተቻለም። የሚመለከተው አካል ቶሎ ትኩረት ሰጥቶት በአፋጣኝ መንገዱ ተስተካክሎ ችግራቸው እንዲፈታም ነዋሪዎቹ ጠይቀዋል። በመተከል ዞን ከወንበራ ወረዳ በቡሊንና ድባጢ የተባሉ ወረዳዎች በኩል ወደ ዞኑ ዋና ከተማ ግልገል በለስና አማራ ክልል ቻግኒ ከተማን የሚያገናኘው መንገድ ብልሽት በዚህ ዓመት በአካባቢው ማህበረሰብ ላይ ከፍተኛ ጫና ማሳደሩ በተደጋጋሚ ሲገለጽ ቆይቷል። በመተከል ዞን የተለያዩ ወረዳዎች ውስጥ የመንገድ ብልሽት በዚህ ዓመት በስፋት መስተዋሉም ተዘግቧል። በምዕራብ ሸዋ ዞን ኖኖ ወረዳ ንጹሃን ዜጎች ላይ ተፈጸመውን አሰቃቂ ጭፍጨፋ አስመልክቶ በኦሮሚያ ፌዴራሊስት ኮንግረስ ኦፌኮ ጥቅምት 12 ቀን 2018 ዓ.ም መግለጫ ሰጥቷል። የመግለጫውን ሙሉ ቃል እንደሚከተለው እናቀርበዋለን። የኦሮሚያ ፌዴራሊስት ኮንግረስ ኦፌኮ በምዕራብ ሸዋ ዞን ኖኖ ወረዳ ንጹሃን ዜጎች ላይ ተፈጸመውን አሰቃቂ ጭፍጨፋ አጥብቆ ያወግዛል። የመንግስት ቸልተኝነትና ጥያቄነት አልባነት እንዲያበቃ ይጠይቃል። የኦሮሚያ ፌዴራሊስት ኮንግረስ ኦፌኮ በኦሮሚያ ክልል በምዕራብ ሸዋ ዞን በኖኖ ወረዳ ንጹሃን ዜጎች ላይ ተፈጸመውን አርሜናዊ አረሜናዊና የፈሪ ጥቃት በጽኑ ለማወገዝ ይህንን ይፋዊ መግለጫ አውጥቷል። ጥቅምት 9 ቀን 2018 ዓ.ም በቅርቡ የወለደች እናት ጨምሮ ከ25 በላይ ንጹሃንን ህይወት የቀጠፈው ይህ አሰቃቂ የአመፅ ድርጊት ጥልቅ ሀዘን እንዲሰማን አድርጓል። ኦፌኮ ለሟች ቤተሰቦችና ለመላው ማህበረሰብ የተሰማውን ልባዊ ሀዘን ይገልጻል። ይህ አሰቃቂ ጭፍጨፋ በኦሮሞ ንጹሀን ዜጎች ላይ ያነጣጠረ ተከታታይና እየተባባሰ የመጣ የጥቃት ዘመቻ አካል ነው። ከፓርቲያችን አባላትና ከአካባቢው ነዋሪዎች በተገኙ ተጨባጭ መረጃዎች እንደተረጋገጠው ጥቃቱ የተፈጸመው በኦሮሚያ እና በማዕከላዊ ኢትዮጵያ ክልሎች አዋሳኝ አካባቢዎችን በማሸበር ላይ በሚገኙ በፋኖ ስም የተደራጁ ጽንፈኛ ታጣቂዎች ነው። ከዚህ ቀደም በተመሳሳይ በኖኖ ወረዳ በሰርግ ስነ ስርዓት ላይ የተፈጸመውን ጥቃት ጨምሮ ይህ ተከታታይ ጥቃት መፈጸሙ መንግስት ዋነኛ ህገ መንግስታዊ ኃላፊነቱን ማለትም የዜጎች ደህንነት የማስጠበቅ ግዴታውን መወጣት አለመቻሉን በግልጽ ያሳያል። በዜጎች ላይ በሚፈጸሙ ጥቃቶች ላይ የመንግስት ቀጣይነት ያለው ቸልታና እርምጃ አልባነት ተቀባይነት የለውም። የኖኖ ህዝብ በተደጋጋሚ ጥበቃ እንዲደረግለት ቢማጸንም ይጠብቃቸው ቃል በገባላቸው መንግስት ዘንድ ጆሮ ዳባ ልበስ ተብሏል። ነዋሪዎቹ እንደገለጹት መንግስት በህጋዊ መንገድ የታጠቁትን የማህበረሰቡን አባላት ትጥቅ እያስፈታ ጽንፈኛ ሚሊሻዎች ግን በነጻነት የታጠቁና የተደፋፈሩ ሆነው እንዲንቀሳቀሱ ተፈቅዶላቸዋል። ይህ የመንግስት አካላት ቸልተኝነት እንደ ተባባሪነት የሚቆጠር ሲሆን ብጥብጥና የብሄር ግጭት በሚቀሰቅሱ ኃይሎች እንዲባባስ የደህንነት ክፍተት ፈጥሯል። ኦፌኮ ህዝባችን በዚህ መልኩ በግብ ሲጨፈጨፍ ዝም ብሎ አይመለከትም። መንግስት የኦሮሞ ህዝብ ህይወትና ንብረት ማስጠበቅ አለመቻሉ ለሀገር አስተዳደር ያለውን ብቃትና ህጋዊነት ጥያቄ ውስጥ የሚከት ነው። በመሆኑም የኦሮሞ ፌዴራሊስት ኮንግረስ የሚከ የሚከተለውን አስቸኳይና የማያዳግሙ እርምጃዎች እንዲወሰዱ በይፋ ይጠይቃል። አንደኛ፣ አስቸኳይ ጸጥታ ጣልቃ ገብነት፦ የፌዴራልና የክልሉ መንግስታት በአስቸኳይ በቂ የጸጥታ ኃይል በማሰማራት በፋኖ ስም የተደራጁ የጽንፈኛ ሚሊሻዎችን ከአካባቢው በማጥራት ለኖኖ ወረዳና ለአካባቢው ህዝብ አስተማማኝና ዘላቂ ጥበቃ ማድረግ አለባቸው። ሁለተኛ፣ ገለልተኛና ግልጽ ምርመራ፦ በኖኖና እንደ ወለጋ አርሲና ሸዋ ዞኖች ውስጥ የተካሄዱ ጭፍጨፋዎች ላይ ሙሉ በሙሉ ገለልተኛ የሆነ የምርመራ ኮሚሽን በአስቸኳይ ተቋቁሞ ፈጣንና ጥልቅ ምርመራ ማድረግ አለበት። የምርመራ ውጤት ለህዝብ ይፋ መደረግ ያለበት ሲሆን የዚህ አሰቃቂ ድርጊት ፈጻሚዎች፣ አዛዦችና የገንዘብ ደጋፊዎች በሙሉ ያለምንም መዘግየት ለፍርድ እንዲቀርቡ እንጠይቃለን። ምርመራው የመንግስት የጸጥታ ኃላፊዎች ቸልተኝነትን ማካተት ይኖርበታል። ሶስተኛ ለመንግስታዊ ውድቀት ተጠያቂነት ዜጎችን የመጠበቅ ኃላፊነታቸውን ባለመወጣት ለንጹሐን ህይወት መጥፋት ምክንያት የሆኑ የመንግስትና የጸጥታ አካላት በህግ ተጠያቂ መሆን አለባቸው። በየትኛውም ደረጃ ላይ ያለ ተጠያቂነት አልባነት ሊታገስ አይችልም። አራተኛ ለፖለቲካዊ መፍትሄ ቁርጠኝነት ኦፊኮ ዘላቂ ሰላም ኢትዮጵያን በኃይል ሊገኝ እንደማይችል በድጋሚ ያረጋግጣል። መንግስት ያልተሳካለትን ወታደራዊ አካሄድ በመተው ሀገሪቱን ለከፋ ቀውስ የዳረጉትን መሰረታዊ የፖለቲካና የህገ መንግስት ችግሮች ለመፍታት እውነተኛና ሁሉን አቀፍ በሆነ ሰላማዊ ድርድር ውስጥ እንዲገባ አጥብቀን እንጠይቃለን። የኦሮሞ ፌዴራልስ ኮንግረስ ለተበደለው የኖኖ ህዝብ ያለውን ሙሉ አጋርነት ይገልጻል። ፍትህ እንዲሰፍን፣ ተጠያቂነት እንዲኖር እንዲሁም የህዝብ ደህንነትና ክብር እንዲጠበቅ ባሉን ሰላማዊና ፖለቲካዊ መንገዶች ሁሉ መታገላችንን እንቀጥላለን። የሰው ህይወት ቅድስና ሊከበር ይገባል። ይህንን ማስጠበቅ ያልቻለ

የሩሲያ አቶሚክ ኢነርጂ ኮርፖሬሽን ሮሳቶም ዘመናዊ በሆነው እንዲሁም ደህንነቱን በጠበቀው ቪቪኢአር 1200 ቴክኖሎጂ በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ እንደሚገነባ በኢትዮጵያ የሩሲያ አምባሳደር ኢቭጄኒ ቴሬኪን አስታወቁ። ለፕሮጀክቱ ወደ ትግበራ መግባት ተግባራዊ እርምጃ የሆነውም መስከረም 15 ቀን 2018 ዓ ም በሮሳቶም እና በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን መካከል የትግበራ እቅድ በሩሲያ ሞስኮ መፈረሙ ነው ብለዋል። አክለውም ይህ የሚያመለክተው የኃይል ማመንጫ ጣቢያ ግንባታው ዘመናዊና ደህንነቱን የጠበቀ በሆነው የቪቪአር 1200 ቴክኖሎጂ መሰረት መሆኑን መናገራቸው የሩሲያው ታስ ሚዲያ ዘግቧል። በሩሲያና በኢትዮጵያ መካከል በትብብር የሚሰራ ለሰላማዊ ዓላማ የሚውል የኒኩሌር ኃይል መስክ የኢኮኖሚና የቴክኖሎጂ አጋርነትን ቀዳሚው መስክ ሊያደርግ እንደሚችል አምባሳደሩ ገልጸዋል። የተግባር እቅዱ ዓለም አቀፍ ስምምነት ሳይሆን መዋቅራዊ ግንኙነት ለማድረግ የሚያስችል ተለዋዋጭ የስራ ሰነድ ማዕቀፍ ነው ያሉት አምባሳደሩ እቅዱ ዲዛይንን ብቻ ሳይሆን በኢትዮጵያ የኒኩሌር ኢንዱስትሪ ማቋቋምን እንዲሁም በዓለም አቀፉ የኒኩሌር ኃይል ኤጀንሲ እና በዓለም አቀፍ የደህንነት መስፈርቶች መሰረት ባለሙያዎችን በሀገር ውስጥ ማሰልጠንን የሚያጠቃልል ነው ሲሉ አስገንዝበዋል። ይህ በእንዲህ እንዳለ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀገራቸው በኃይል በንግድና በዲፕሎማሲ መስኮች ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነቶች ለማጠናከር ቁርጠኛ መሆኗን አረጋግጠዋል። በወታደራዊ ትብብር መስክም ኢትዮጵያ ቅድሚያ የምትሰጣቸው ጉዳዮች ለማክበር ሞስኮ አሁንም ዝግጁ መሆኗን ተናግረዋል። ሚኒስትሩ ይህንን ያሉት ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር በተወያዩበት መድረክ ነው። በውይይታቸውም ወቅት ሁለት ወገኖች በወታደራዊ ቴክኒክ ትብብር ጉዳይ ዙሪያ ያላቸውን ግምገማም አድርገዋል። ወታደራዊ ቴክኒክ ትብብር ዙሪያ ስላለው የመንግስታቱ የስራ ቡድን ስኬታማ ስራ ተነጋግረናል። የስራ ቡድኑ ስብሰባውን ቀደም ሲል በግንቦት አካሂዶ ነበር ያሉት ላቭሮቭ በዚህ መስክ በጣም ጥሩ ልምዶች ስላሉን የኢትዮጵያ ወዳጆቻችን የመከላከል አቅማቸውን ለማሳደግ ያላቸውን ፍላጎት ከግምት ውስጥ ለማስገባት ሁልጊዜም ጊዜም ዝግጁ ነን ማለታቸውን ዘገባው አመላክቷል። ውይይቶቹ በተጨማሪም በኢኮኖሚና ሳይንሳዊ ዘርፎች ላይ የሚደረግ ትብብርን በማስፋት ላይ እንዳተኮሩ ተጠቁሟል። ላቭሮቭ ከዚህ በፊት በመስከረም 25 ቀን በሩሲያው ፕሬዝዳንት ቭላድሚር ፑቲን እና በኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ መካከል የተደረገውን የቅርብ ጊዜ ስብሰባ የኒኩሌር ኃይል ዘርፍን ጨምሮ የተለያዩ ስምምነቶችን ማስገኘቱን አስታውሰዋል። አክለውም ሩሲያና ኢትዮጵያ በህብረተሰብ ጤና፣ በባህልና በትምህርት ዘርፎች የቆየ የትብብር ታሪክ እንዳላቸው ጠቅሰው በምዕራባውያን ሀገራት ከተጣሉ ሕገወጥ የአንድ ወገን ማዕቀቦች ንግድና ኢንቨስትመንት ለመጠበቅ የፋይናንስ ትብብር ማጠናከር አስፈላጊ መሆኑን አጽንኦት ሰጥተዋል። በቅርቡ ኢትዮጵያና ሩሲያ የኒኩሌር ኃይል ለመገንባት የሚያስችል ስምምነት በይፋ መፈራረማቸው ይታወሳል። ስምምነቱ ሐሙስ መስከረም 15 ቀን 2018 ዓ.ም በሩሲያ አቶሚክ ኢነርጂ ኮርፖሬሽን ሮሳቶም ዋና ዳይሬክተር አሌክሴይ ሚካቼቭና በኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቲዎስ መካከል ተፈርሟል። ይህም ሮሳቶም እና የኢትዮጵያ ኤሌክትሪክ ኃይል በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ ለመገንባት ለሚያደርጉት ትብብር ተግባራዊ እርምጃ የሚያስቀምጥ መሆኑ ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ እና የሩሲያው ፕሬዚዳንት ቭላዲሚር ፑቲን በተገኙበት በክሬምሊን ስምምነቱ የተደረገ ሲሆን ሁለቱ ሀገራት በኃይል በግብርና፣ በጤና አጠባበቅና በመከላከያ ትብብር ላይም የሁለትዮሽ ውይይት ማድረጋቸውን የክሬምሊን መገለጫ በወቅቱ አመላክቷል። ጋዛ ለሚመጡት ትውልዶች የሚቆይ የጤና አደጋ እያጋጠማት ነው ሲሉ የዓለም ጤና ድርጅት ዋና ዳይሬክተር አስጠንቅቀዋል። ዶክተር ቴዎድሮስ አድሃኖም እንደተናገሩት የጋዛ ሰርጥ ህዝብ ውስብስብ ፍላጎቶች ለመፍታት ከፍተኛ የሆነ የእርዳታ መጠን መጨመር ያስፈልጋል ብለዋል። እንደ ኤውሮፓውያን አቆጣጠር ኦክቶበር 10 ከሐማስ ጋር የተኩስ አቁም ስምምነት ከጀመረ በኋላ እስራኤል ተጨማሪ የህክምና አቅርቦቶችና ሌሎች እርዳታዎች ወደ ጋዛ እንዲሻገር ፈቅዳለች። ነገር ግን ዶክተር ቴዎድሮስ የግዛቱ የጤና አጠባበቅ ስርዓት መልሶ ለመገንባት ከሚያስፈልገው በታች ነው ብለዋል። የተደረሰው ስምምነት በዋይታስ የተገለጸው ባለ 20 የሰላም እቅድ የመጀመሪያ ምዕራፍ ሲሆን ይህም ወደ ጋዛ የሚገባው የእርዳታ መጠን መጨመርና ከሁለቱም ወገኖች ያለ ጣልቃ ገብነት የሚከፋፈሉ አቅርቦቶች ናቸው። ዶክተር ቴድሮስ እንደተናገሩት የተኩስ አቁም ስምምነቱን እንደሚቀበሉት ነገር ግን እየተላከ እና ወደ ጋዛ እየገባ ያለው እርዳታ ከተጠበቀው ያነሰ ነው ብለዋል። በመሬት ላይ ስላለው ሁኔታ ሲጠየቁ ጋዛውያን ረሃብን፣ አስደንጋጭ ጉዳቶችን፣ የጤና አጠባበቅ ስርዓት ውድቀት፣ በውሃና የንጽህና መሰረተ ልማቶች ውድመት ምክንያት የበሽታ መከሰት እንዳጋጠማቸው ተናግረዋል። ማክሰኞ የመንግስታቱ ድርጅት የዓለም ምግብ ፕሮግራም ከ ጥቅምት 10 ጀምሮ ከ6700 ቶን በላይ ምግብ የያዙ የጭነት መኪኖች ወደ ጋዛ ገብተዋል ብሏል። ነገር ግን አሁንም በቀን ከ200 ቶን በላይ ለማስገባት ከተያያዘው እቅድ በታች ነው። በቀን 600 የእርዳታ መኪኖች ወደ ጋዛ መድረስ አለባቸው። ነገር ግን በአማካኝ ከ200 እስከ 300 መካከል እየገባ ይገኛል። ዶክተር ቴድሮስ የእስራኤል ባለስልጣናት እርዳታው እንዲገባ አስቻይ ሁኔታ እንዲፈጥሩ ጥሪ አቅርበዋል።